በሀገራችን አሉ፣ አንዳንድ ሰዎች ራሳቸውን እንደ ሱፍያ አድርገው ያስባሉ፣ ግን ሀቂቀተን ሱፍያ ያለሆኑ ሰዎች አሉ። ሴት ወንድ ይገባል፣ ጫተ ይዞ ይገባል፣ ድቤ ይደልቃሉ፣ ያስጎራሉ። ምን ይላሉ? ያንን የሱፍያ አይ፣ ሱፍያ ይላል። አይ ሱፍያ እንደዛ አያደርግም። ሱፍያ፣ ትክክለኛ ሱፍያ ያን አያደርግም። ትክክለኛ ሱፍያ ሱፍ የሆነበት አንዱ መንገድ አላህን በአገባቡ በመገዛቱ ነው ይሄኛውስ ምንድነው የሚባለው ታዲያ ፉቅራ ነው የሚባለው ፉቅራ በሀገራችን ፉቅራዎች አሉ በሀገራችን ካሰማችሁ ወልይ ይሏቸዋል እነሱ አይ ወልይ አይደሉም እነዚያ ምንድን ነው ሀዲም አላቸው ከግርዶ ውስጥ ይሆናሉ አርዱስ ይጨሳል ይቃማል ሶለላህ ይባላል ከዚህ ሀገር የመጣሽው ይላሉ ትመጣ እኔነኛ አባት ትላለች ይፈርዳል እንዲህ እንዲህ ሁነሽ የመጣሽው እንዲህ እንዲህ። ይሄ የጅን ገባሪ ከጅን ጋር በመተባበር በሱፍያ ስም ለዱንያው ያደረ ሆዳም ነው የሚባለው። እንዲህ አይነቱ ሰው ሱፍያን አይወክልም፣ ሙስሊምንም ጭምር የሚወክል ሰው አይደለም። በዚህ የሙስሊም ባህሪ አይደለም ይሄ። በማይ ማያገባውን እያደረገ ስለሆነ ማን ሁወል ወልዩ ይዘን ወልዩ ማን ነው ወልይ የሚባለው በሀገራችን አይን አብራ ወልይ መጥተዋል፣ ይባላል ጠፍራ ቁም ናቸው ይባላል። ደጋሚ ቢሉት ነው ይሄ ትክክለኛው ስሙ። ደጋሚ ጠንቋይ እንጂ ወልይ አይደለም። ወልይ ማን ነው? አለዚ አዳ ጀሚ አልዋጅባት ወጅተነበ ጀሚ አልሙሐረማት ወአክሰረ ሚነ ነዋፊል ዋጅቡን ሁሉ እንዳለ የፈጸመ፣ ክልክሉን እንዳለ የተከለከለ፣ አንድ ትን እንኳ ብትሆን ሱና አዘውትሮ ከሰራ ይሄ ወልይ ይባላል። ያኛውስ እፈርዳለሁ ብሎ ተቀምጦ ሴት ወንዱ እየገባ እያጎራ ድቤ እያስመታ ወይ ደግሞ ዋሽንት እያስነፋ የሚያደርገው ያ ምንድን ነው የሚባለው? አልኳችሁ ፉቅራ፣ ወይ ደግሞ ጠንቋይ። ጠንቋይ ነው የሚባለው፣ ጥንቆላ ነው። ለጅን ያደረ ለጅን ግብር ከፋይ ነው የሚባለው። ይሄ ለጅን ይገብራል፣ ጅን ይተባበረዋል። እንደዚያ ነው። እና ልንጠነቀቅ ይገባል። ሶላት ስገድ ሲሉት እዚያ ምንድን ነው ድልበትም ይባላላ በእነሱ አባባል ማለት ነው። ድልበቱ ሰግደናል። እዛ በሩህ ወልዮቹ የሚሰበሰቡበት ቦታ አለኛ። ምን ሰግድበት ይላል። ሶላት ሳይሰግድ ነው እንዲ ወልይ የሆነው። ወልይ ማለት ግዴታን እንዳለ የፈጸመ ክልክሉን እንዳለ የተከለከለ፣ አንድ ተነን ብትሁን ሱናን አዘውትሮ ይሰራ ነው። እንደፈለገ የሚሆነው ለቂ መሀያ ለሶላት የሚያሳልፈውስ እንኳን ወልይ ሊሆን፣ ይሄ ወንጀለኛ ነው። ወንጀለኛ ሰው ነው። ሸሪዓዊ ሀገር ቢሆን ኖሮ በእስልምና ሕግ የሚዳኝ ሀገር ቢሆን ኖሮ ሶላት ያሳለፈ ሰው፣ ያለ ምክንያት ከሆነ አንድ ፍርድ ነው ያለው። ይህም ምንድን ነው? ሞት። የሞት ፍርድ ነው የሚፈረድበት ነበረ። ለምንድን ነው የሚገደለው? ሶላትን ስላሳለፈ ከወንጀሉ ሊጸዳ ዘንድ አንገቱ ተቀልቶ እንዲሞት ነበር የሚደረገው። ሸሪዓዊ ሕኩም የሚሰጥ ቢሆን ኖሮ፣ በስንፍና ሶላት የተወሰው ፍርዱ የሞት ፍርድ ነው፣ ስለከፈረ ሳይሆን ትልቅ የአላህን ሀቅ ስላልፈጸመ ከወንጀሉ ሊጸዳ ዘንድ። እንደዚህ አይነቱን ሰው በሀገራችን ብዙ ነገር ይቀረናል። ይህንንም በመያዝ ነው አብዛኛው አሁን ላይ የመጡ ወጣቶች ያንን ከሱፍይ ጋ ያይዙትና፣ እነ ዳንይ እነ ጫልይ ይህንን እንደሚያደርጉ አስመስለው ሰውን ያሳምኑታል። አይ ያንን ዳንይ የሚሆን ጫልይ ሁሉም ሲቃወሙት የነበረ ነው። ይህ መወከል እያደማ ነጭና ጥቁር ወረቀት ሰማያዊ ቡኒ ወረቀት አምጪ ይልና፣ ጳላሲም ይጽፋል። ኪታብ ገለጥኩኝ፣ ኮኮብሽን አየሁ፣ መዳፍህን ዘርጋ፣ እድሜህ ረጅም ነው አጭር ነው፣ ስኒ ቡና ከጠጣህ በኋላ አምጣ፣ እስኪያ ተላውን አይታ የሚገጥምህ እዚህ ሀገር ነው። ጥንቆላ ነው፣ መልኩን እየቀየረ እየመጣ ነው እንጂ ይሄ ሁሉ በጥንቆላ የመጣ ነገር ነው፣ ጥንቆላ ይባላል። አውልያኡላህ እነዚያ የአላህ ወልያቶች አለዚነ ቃለ አላሁ አንሁም

ሶላትን ያለ ምክንያት የሚያሳልፍ ሰው ወንጀለኛ ታሪኩ ሶላት ይባላል ኃኢን ነው ይሄ ለጌታው ያልታመነ ሰው ነው የሚባለው ይሄ ስለዚህ በተለይ በውጭ አላችሁ ይህንን እያያዙት ነው ሱፍያ በቃ እንዲህ የሚያደርግ ነው አታዩም አንዳንድ ቪዲዮ ይለቀቅና ወንድና ሴት ሆኖ እያጎራ ዩ የአህባሽን ጉድ የሱፍያን ጉድ ተመልከቱ ይላል ሱፍያ ያን አይወክልም እኮ አንዳንድ ሀገር ላይ ታያላችሁ ዛፉን ቅቤ የሚቀባበት ሀገር አለ ዛፉን ቅቤ ይቀቡታል ብር ያስሩለት ያስሩበታል። በሸሪያ የሌለ ነገር ነው። ሱፍያን አይወክልም ይሄ ተግባር። ዛፉን የሚቀቡት ቂቤ በአንዳንድ ሀገር ላይ ይሄ እድሜ ጠገብ የሆነ ዛፍ፣ ትልልቅ ዛፍ፣ ወራ ዛፍ ምናምን ይኖራል። ያንን ምን ያደርጋሉ? ይሄዱና ለበረካ ቂቤ ይቀቡታል። ምንም አይነት በረካ የለውም ያ ዛፍ። ብክነት ነው እስራፍ ነው። እንዴት ገንዘብ ያባክናሉ? እንዴት ቂቤን ያህላል ነገር ያባክናሉ? አንዲት አቅመ ደካማ ባልት የተፈልገው አናቷ የደረቀች ባልቴት አናቷ እንዲረጥብቂ ቤቢ ቀቧት ይልቅ ከአላህ ያገኙበት ነበር። እነዚህ ሰዎች ለዛፉ ስለቀቡት ምንድን ነው የሚገኘው? ዛፉ ላይ ብር ያኖሩለታል። ይልቅ አንድ ድሃ ባካችሁ ቁርስ መብያ የለኝም ለሚለው ቢሰጡት ነው የሚበልጠው። ያ እኛ ሱፍዮችን አይወክልም፣ መሸይኮቻችንን አይወክልም። ለዛፉ ለምኑ የሚሉት ነጭ ዶሮ ጨንገር፣ አንበሶ ምን እየተባለ ራሄሎ እየተባለ ይሄ ደም የሚያደሙት ነገር አይቻልም። በሸሪዓችን የተከለከለ የተወገዘ ተግባር ነው። ይህንን ሁላችንም ልናውቅ ይገባል። አንድ ሰው ወልይ የምንለው ሶላቱን በአግባቡ፣ ጾሙን በአግባቡ የሚያደርግ ሲሆን ነው። እንደውም አንድ ጊዜ የተጠየቅኩትን ጥያቄ ልንገራቸው። ከተማሪዎች በኩል የመጣ ጥያቄ አንድ ሰው አለኝ አካባቢ አሉኝ። ሴት ናት። እንደውም ጠያቀዋ አንድ ሰው አለኝ አካባቢ ሰዎች እንደ ወልይ ነው የሚያዩት፣ እና በቃ ወልይ ተብሎ ነው የሚኖረው። እና በረመጣን አንዲት ቀን ብቻ ነው የሚጾመው ለምንድን ነው እንዲህ የምታደርገው ተብሎም ተጠይቆ ነበረ። እናንተ ሁሌ ሰላሳ ቀን የምትጾሙት አንድ ቀን ፍለጋ ነው፣ ያቺ አንድ ቀን ግን ለእኛ ተገልጣልናለች ለወልዮቹ በሚል አንድ ቀን ብቻ ነው የሚጾመው። ይህ ሆዳም ነው። ግን ከዚህ ሰው ምን ተረዳው? ጥልቅ የሆነ ጅህልና እንዳለው ለይለቱል ቀድር ሲባል ሰምቶ ለይለቱል ቀድር ከረመዷን ውስጥ አንዲት ሌሊት ነች ወሩን ሙሉ የሚቆመው ለዚያች ለአንዷ ሲባል ነው ሲል ሰምቶ ሲባል ሰምቶ ነው ይህን እያደረገ ያለው ብዬ ገመትኩኝ ለዚያች አንድ ቀን ሲባል ነዋ ሰላሳውንም ቀን ቁመን የምናድረው አንዷን ቀን እንድናገኝ ድብቅ ስለተደረገች እኮን ያንን እሱ የሚጾመው ያሉ መስሎት ነው ይህ ሚን ጀህሊህ ከጅልና የተነሳ ነው እንዲህ ያደረገው። ስለዚህ አገራችን እንዲህ አይነቱን ስራ ልንሰራ ይገባል። አገራችን እንዲህ አይነቱን ስራ ወልይ እንዳል አይደለ፣ ቁጭ ብሎ አራፍ አራፍ የሚባለው አላሁ መን አታ አራፍን ፈሰአለሁ አን ሸይን ፈሰደቃ ለም ትቅበል ሶላቱሁ አርባዒና የውማ። አንድ ሰው አራፍ ጋሂዶ የሆነ ጥያቄ ጠይቁ ከተቀበለው የአርባ ቀን ሶላቱ ሰዋብ የለውም። አራፍ የሚባለው ማን ነው? እቃ ይጠፋሻል። የጠፋው እቃ ያነሳው ገሌ ነው። እንዲህ ብሎ ገብቶ እንዲህ አይነት ልብስ የሚለብስ እንዲህ እንዲህ ብሎ የሚናገሩ አሉ። ያ አራፍ ይባላል። እነሱ ጋር ሂዶ የጠየቀ ሰው የአርባ ቀን ሶላቱ ሰዋብ የለውም ነው የሚባለው። ስለዚህ ሂዶ መጠየቁ እንኳን ማለት ነው። ሰው ለሰው እየተሄደ ነው አሁን ያለበት ሁኔታ። ለምንድን ነው የሚሄዱት? እንደውም ገሌ የሚባል ወልይ አለ ብለው ያወራሉ። ያ ወልይ አይደለም። ያ ምንድን ነው ስሙ? ጠንቋይ፣ አጭበርባሪ፣ የጅን ግብር ከፋይ የጅን ስራ አስፈጻሚ ነው። ይሄ ጅኖች ጋር በመተባበር የሚሰራ ስራ ስለሆነ ከወልዮቹ ጋር ልናያይዘው አይገባም። ሶላትን በአግባቡ ካልሰገደ ምኑን ወልይ ሆነው። ጀዐለኒ ላሁ ወይያኩም ሚነ ለዚነ የስተሚዑነ ልቀውለ ወየተቢነ አሕሰነ ባረከ ላሁ ቢኩም ወአሕሰነ ላሁ ኢለይኩም።